አሰላም አለይኩም ወረሀመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? ሁለተኛ ጋ ሁሉ ሰላም ነው አልሐምዱሊላሂ። እዚህ ጋ ትራሱ ተሰርቶ አልቆ ማለት ነው፣ ይኸኛው እየገባ ነው ማለት ነው። እና ሊፈረሽ ነው ማለት ነው። የእኛው አይደለም፣ ግን ያው ቪዲዮ እንስራበት እና እናሳያችኋለን እናንተም ለባለቤቷ እንሰጣለን ማለት ነው። ነገር መወስደው ብላለች እሷ። አረኩል ያህልን እዚ ጋ ይኸው እያስገባባችሁ ነው። ሳዲ ዚ ጋ እንዳለን ትንብላለች። ያ ደግሞ ገና ይለብሳል ማለት ነው የመከዳ የፍራሹ ማለት ነው። እና እዚ ጋ የሚሆን ቆንጆ ብላለች አረኩል ያህልን እንደጠበቅ ነው አይደለም። ያው ያምራል። እስፖንጅ ፈጥ ምናምን ሲገባበት አመራ ትንሽ ገጣ ያለ ጨርቅ ነው ብለን ብለን አይሆንም ብለን ነበር። ያው እንግዲህ ባለቤቷ እስካመጣው ድረስ እኛ አስተያየት መስጠት እንጂ ሀሳብ ማስቀየር አንችልም። ከዛ ላይ ደግሞ ያው አንሶላ ስለሌላ ሌላ ይሄን ቀይር ማለት አንችልም። ዞሮ ሰርተንላታል። እንግዲህ በጣም ያምራል ብለን እናስባለን። ውብ ነው፣ ትወደዋለች ብለን እናስባለን። እስኪ ደግሞ የፍራሹን እናልብስና ደግሞ እንመጣለን። እዚህ ጋር የመከድ የፍራሹ ልብስ እየለበሰ ነው ማለት ነው እና ይሄ ሁላችሁ እንግዲህ ያው ፍራሹ ቦንድድ ስለሆነ በነገራችን ላይ ያምራል ስናለብሰው። የኛ ቦንድድ ነው ይሄ የመጅሊስ ቦንድድ ማለት ነው። ስለዚህ ያምራል በጣም ሲለበስ ማለት ነው። እና ሙሉ ሁለት ሜትር ስለሆነ ደግሞ ሙሉ ዋን ሶዳ ወጡ ማለት ነው ነው የሚሰራለት። ከዛ በጣም ነው የሚያምራው ማለት ነው። እና ይሄን ይመስላል። ለማንኛውም በጣም አምሯል እንደጠበቅነው አይደለም በእርግጥ የእሷ ፍራሽ ላይ አላውቅም፣ ምን እንደሚመስል ሁለት ፍራሽ ነው እኛ ያለን። ፍራሽ አለን በእርግጥ ወንድዱ ግን ሁለት ነው። እኛ የምንጠቀመው እንደነገርኳችሁ፣ ጠባብ ስለሆነ ቤታችን ሁለት ነው የምንጠቀመው ማለት ነው። ስለዚህ ይህን ይመስላል። በጣም ነው የሚያምረው። እዛ ጋር ደግሞ እያለበሰችው ነው ያው ፍራሽ አለን። በዚህ ጋር ሌላ ፍራሽ ያለ ማልበስ ነው ለማሳየት ያክል ሁለቱ ይበቃል ብለን ነው። እንደገና ውበቱም ያለው ደግሞ በተለይ ወንድዱ ላይ ነው። በጣም ነው የሚያምረው ወንድዱ ማለት ነው። ሲለብስ አንሶላ ነው። እዚህ ጋ ያለብስ ነው። ሞቴን ባባን አምጣው እና የሁላችሁ ይሄንን ይመስላል። ነገር ግን አምሯል፣ ያምራል እናንተ አምሯል። እንደጠበቅኩት አይደለም፣ በጣም አምሮላታል። ማሻአላ ሙያ ይሏችኋል። እንግዲህ እንደዚህ ነው። ጽርት ጽድት ተደርጎ የተሰራ ነው። ይሄን እያያችሁ መቼም ዝም አትበሉ። ዘዙ በአስተያየት ነው፣ ዲስካውንት ነው። ኦፕሽን ዝክ ቴ ቪዲዮ እሺ። ዋው ያምራል። ልዩ ነው። እንደ ነገርኳችሁ አንዱ የፍራሽ ልብስ ይቀራል ማለት ነው። እኛ በሁለት የፍራሽ ልብስ ነው በሁለት ፍራሽ ነው ማለት ነው። እንትን ያልነው እና አንዱ ይቀራል። ቦታ የለንም። ፍራሽ ካለም ግን ቦታ የለንም። ሁለተኛ ደግሞ ለማሳየት ያክል ይሄው በቂው ነው ብለና፣ ሶስተኛ ነገር ደግሞ እዚህ ወንድ ላይ ሲሆን በጣም ልዩ ነው፣ ያምራል እና ያም በማስመልከት ነው ነው የሚያምረው የእውነት እቺን በወንድ ደግሞ ኢንሻአላ ይሄ ቤቢው ነው። ቤቢም አንድ ነው እያለበስ ነው ስድስት ነው ግን የተሰራው ስድስት የቤቢ ነው። እዚህም ጋር አንዱን እያለበሰች ነው። ነገር ግን ባይለብስም ችግር የለውም ለማሳየት ያክል አንዱ ይበቃል እያልኳት ነው። ቤቢውም በጣም ያምራል። ይሄ እንደምታውቁት ነው። በወርቃማው ተርጥ ነው የተደረገው፣ ያው ደመቅ እንዲያደርገው ፈዘዝ ስለላለ ብለን እዩላችሁ፣ ይሄን ይመስላል። እስኪ ያለውንም በዚህ ጋር እንተባይ አዎ እና ማሰራት የምትፈልጉ አለን ማለት ነው። አሙናቲብ ላይ እየገባችሁ ኮመንት ላይ አስቀምጡልን። አለን እንላችኋለን። እኛ ደግሞ እና ይሄንን ይመስላል ማለት ነው። ያው እንግዲህ መከደሉት ተረፈ መስላ አስሩም ነው የለበሰው። አስሩም ስለለበሰው ቦታ ጠበበው ማለት ነው። እና ይሄን ይመስላል። ያምራል። ማሻአላ እዘዙን እስኪ እዘዙን። ሞራል እኮ ነው ለኛ። ትእዛዝ ራሱ መቀበል ቀላል አይደለም። እና ስለዚህ ይሄው በፍሪጁ ስር ድረስ ደርሷል ማለት ነው። እና ይሄን ይመስላል ያምራል። በነገራችን ላይ ያምራል። ያው ቦታ የለን ያልኳቸው በዚህ ጋር ማለት ነው። በዚህ ጋር አንድ ፍራሽ የምናደርግበት አደርግበት ነበር። ፍሪጅ እዚህ ጋር ስላለ መቀመጣ በል ያው በጣም ጠባናለች። ሁሉ እስከ በሩ ድረስ ያለው ዕቃ ነው ማለት ነውና ስለጠበበን እዚህ ጋር መሬት ላይ ያደረገው እና ለማንኛውም ይህንን ምን ይመስላል? እያያችሁ እያያችሁት ተደመሙላለሁኝ። በነገራችን ላይ በጣም በጣም በጣም ነው የሚያምረው። ይሄ ደግሞ በጣም ያሳምረው ማለት ነው፣ ውበት ይሰጠዋል። እንዲሁም ደግሞ የስፖንጅ ፍራሽም ሲሆን ደግሞ አዲስ ሲሆን ያምራል ማለት ነው። ስለሚወጠረው ትንሽ ረገብ ሲል ነው እንጂ ሁለተኛ፣ የእኛ መከዳዎቹ ማሸሽ ማሸሽ ናቸው። አዲስ መከዳ ሲሆን ደግሞ የባሱን ጎልቶ ይታያል ማለት ነው፣ ያምራል። ለማንኛውም የሰሩት ነገር ያው ያምራል። ዋው መስራት ነው እንደምታዩት አበባ መስሏል፣ ቤቱ ማለት ነው። ፍላወር ነው ያለው አበባ ነገር ግን ትንሽ ገታ ይላል፣ ግን ውበቱን አምጥቶለታል። ይሄም ስሬቱም ይሄ ስወንጁም ሲጨማመር በጣም ሀሪፍ ሆኗል። 10 ምናምን ሺህ ገብቷል የመከዳና የትራስ ልብስ ነገር ግን ያንን ማውጣት ያልቻሉ ደግሞ በዚህ በአንሶላው አድርገው ይሄው ይሄው። አሁን ራስ በራሱ ነው። ካልበቃ ደሞ ራስ በራሱ በእንደዚህ አይነት በማንቺኒ በስሱ ማለት ነው። ወፍራሙ ማንቺኒ እዚህ አንሶላ ላይ አይሆንም፣ ምክንያቱም ከአንሶላው ከማንቺኒው ቀድሞ አቶ ላውስ ማለት ነውና ይህን ይመስላል። ከወደዳችሁት ላይክ አድርጉ፣ በላይክ አሳውቁን ማለት ነው። እንሻላ የሰራት ነሽላትም ላይክ ላይክ ላይክ እያደረጋችሁ አበረታቱን። ይህን ይመስላል። ይጋሩ። ስራችን ቪዲዮአችን ከወደዳችሁ ሼር ማድርጉት፣ ላይክም ማድርጉት፣ ሰብስክራይብም አድርጉት፣ ኮሜንትም አስተያየት ጻፉልን እላችኋለሁ። እዩት እና በጣም ያምራል። አምሮኛል ግን የኔ አይደለም እንደነገርኳቸው ሰርተን ነው አሪፍ ነው። እንደምንለት ዙሪያ ደጥሆል ማለት ነው የእኛ ትንሽ አስፋል ነው ለትልቅ ሳሎን የተሰራው ማሻላ አሪፍ ነው ብዬ አስባለሁ። በላይክ እንገናኝን በላይክ